ዜና ብፁዕ አቡነ መልከ ጼዴቅ በሲዳማ ሀገረ ስብከት የሀዋሳ ፍኖተ ጥበብ መንፈሳዊ ኮሌጁን ጎበኙ። ሰላም ጤና ይስጥልን። ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ ንቁ ሚዲያ ነው። ከዜናዎቹ ጋር አድናት ተስፋዬ ነኝ። አብራችሁን ቆዩ። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊከባባስ የቅዱስ ሲኖዶስ አባል የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራች የበላይ ኃላፊያቸውን አስከትለው ወደ ሀዋሳ አቀኑ። ዝርዝሩን ትዕግስት መቃሳ ታቀርባለች። የመንፈሳዊ ኮሌጅ አገልግሎት በማጠናከር ዙሪያ ከብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀጳጳስ የሀዋሳ ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ እንዲሁም ከኮሌጁ ኃላፊዎች ጋር ምክክር አድርገዋል። እንዲህ አይነት የምክክርና የልምድ ልውውጥ ግባቶች ለተቋሙ እድገት ወሳኝ ሲሆኑ ሁለቱ ብፁዓኑ አቦይ ዲያቆናቸውን አስከትለው የሀዋሳ ፍኖተ ጥበብ መንፈሳዊ ኮሌጅ ደቀ መዛሙርት የመማር ማስተማር ሂደት የግቢውን ልማትና አገረ ስብከቱ ያስገነባ ያለውን ህንጻ ጎብኝተዋል። አሁን ያለውን የቤተ ክርስቲያኒቷን ችግር መፍታት የሚቻለው ደቀ መዛሙርቱ ዘመኑን የዋጀ ቤተ ክርስቲያኒቷን ትምህርት በአግባቡ መማር ሲችሉ እንደሆነ ደቀ መዛሙርቱ በጋራ፣ በፍቅር፣ በአንድነት ትምህርታቸው ላይ ትኩረት አድርገው መንፈሳዊ በሆነ ቋንቋ መግባባት ሲችሉ እንደሆነ ብጹነታቸው ለተማሪዎቻቸው አባታዊ ምክር ሰጡ። በመጨረሻም ሁለቱ ብጹአነ ሊቃነ ጳጳሳ በብጹ አቡነ ዮሴፍ ጽህፈት ቤት ከሁለቱም መንፈሳዊ ኮሌጅ አላፊዎች ጋር የመንፈሳዊ ኮሌጆች እድገት ስለሚኖራቸው የጋራ አገልግሎት የመከሩ ሲሆን የዘንድሮ የምረቃ መራ ግብር ዙሪያ ውይይት መደረጉን ለማወቅ ተችለዋል። የስምንተኛና የዘጠነኛ ክፍል የሰንበት ትምህርት ቤት መማሪያ መጽሐፍት የአርትዖት ስራ መርሃ ግብር ተከናወነ። ተጨማሪ አለን። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን መንበረ ፓትሪያሊክ ጠቅላይ ቤተ ክነት የሰንበት ትምህርት ቤቶች ማደራጃ መምሪያ በሰንበት ትምህርት ቤቶች አንድነት የሚዘጋጀው የሰንበት ትምህርት ቤቶች ስርአተ ትምህርት መማሪያ ከአንድ እስከ ሰባተኛ ክፍል በአማረኛ እንዲሁም አንድ እስከ አራተኛ ክፍል ደግሞ በኦሮሞኛ ቋንቋ ተዘጋጅቶ ለህትመትና ስርጭት መብቃቱ ይታወቃል። አሁንም ደግሞ ከስምንተኛ እስከ አስራ ሁለተኛ ክፍል ያሉትን የመማሪያ መጽሀፍት አዘጋጅ ለማጠናቀቅ ባሳለፍነው ሳምንት ከመጋቢት 19 እስከ 21 ለሶስት ተከታታይ ቀናት በጌተሰማኔ ቤተደናግል ጠባባት የሴቶች ገዳም የስምንተኛ እና የዘጠነኛ ክፍል መጻሕፍትን የአርትዖት ስራ ማካሄዱን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ የሆኑት መጋቢ አዲስ ጸጋ ወተንሳኤ ገልጸዋል። በዚህም የአርትዖት ስራ የሊቃውንት ጉባኤ ምክትል ኃላፊ መጋቢ ሚስጥር ፍሬ ስብአት ዱባለን ጨምሮ መምሪያው፣ ሊቃውንቱ፣ የነገረ መለኮት ምሁራን፣ የሰንበት ትምህርት ቤቶች መምህራንና የስርዓተ ትምህርት ባለሙያዎች ተሳትፈውበታል። የመምሪያው ኃላፊ እንደገለጹት የአርቶት ስራውን አርቲያኖ በሶስት ምድብ ተከፋፍለው የሰሩ ሲሆን በእያንዳንዱ ምድብ ከሶስት እስከ አራት መጽሀፍት አርቶት እንደተደረገ ና እንዲሁም በአርት ስራው ላይ በቡድኑ ቀርበው የነበሩ አሻሚ ጉዳዮች ላይ ሁለቱም የአርትኦት ኮሚቴ አባላት ባሉበት በአንድ ቀርበው ውይይት ተደርጎባቸው መፍትሄ እንደተሰጣቸው ተነግረዋል በአርቶ ወት ስራው ላይ ተሳታፊ የነበሩት አባላትም ቆይታቸው የተሳካና የአርት ስራ ውጤታማ እንደነበረም ገልጸዋል። በመጨረሻ በዚህ የአርቶት ስራ ላይ ጊዜያቸውን ሰጥተው ለተሳተፉ የአርቶ ወት ኮሚቴ አባላት በሙሉ የመምሪያ ኃላፊው መጋቢ ሐዲስ ጸጋ ወተንሳኤ ምስጋና አቅርበዋል። በምስራቅ ቦረና ዞን አርባ አምስት ኢአማንያን የስላሴ ልጅነት አግኝተው ወደ ቅድስት ቤተ ክርስቲያን ተቀላቅለዋል። ተጨማሪ አለ። በጉጂ ምዕራብና ጉጂ ሊበን ዞኖች ሀገረ ስብከት እውቅና እንዲሁም በብፁዕ አቡነ ዜና ማርቆስ በሀገረ ስብከቲቱ ሊቀ ጳጳስ አባታዊ ቡራኪና መመሪያ መሰረት በማህበረ ቅዱሳኑ የነገሌ ቦረና መሀከል ከነገሌ ቦረና ደብረማዊ ቅድስት ኪዳነ ምሕረት ሰንበት ትምህርት ቤትና ከወረደው ሰንበት ትምህርት ቤቶች አንድነት ጋር በመተባበር ላለፉት ሶስት ወራት በምስራቅ ቦረና ዞን ማረሚያ ቤት በአማርኛና በኦሮምኛ ቋንቋዎች ሲያስተምራቸው የነበሩትን 47 የአማንያንን በትናንትናው ዕለት መጋቢት 21 ቀን 2017 ዓመተ ምህረት ተጠምቀው የስላሴ ልጅነትና አግኝተው ወደ ቅድስት ቤተክርስቲያን ህብረት መቀላቀላቸው ተገለጸ። በመርሃ ግብሩ ላይ የሀገረ ስብከትና የወረደው ቤተ ክህነት የስራ ኃላፊዎችና የነገሌ ቦረና ቅድስት ኪዳነ ምሕረት ቤተ ክርስቲያን አገልጋዮችና የማህበሩ የስራ አመራር አባላት እንዲሁም አጋር አካላት ተገኝተዋል ሲሉ ገልጸዋል። መጋቢት 24 ቀን 2017 ዓ ም ከንቁ ሚዲያ ያደረስንላችሁ ዜናዎችንን ይመስሉ ነበረ። ቀሪውን ከንቁ ዝግጅታችን ጋር አብራችሁ ቆዩ እያልን ከወዲሁ ተሰናበት ናችሁ። ሰላመ እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።